ከክርስቲያኑ ጋር አንድ ላይ በጋራ ሀገር ስትደፈር እምነቴ ሲነካ ፍራቻ የለኝ። አልሃበሻ ምርጥ ዘር ወላሂ ሙስሊም ነኝ መጠሪያዬ የወገን ከለላ መሐመድ እንደሪስ እስማዒል አብደላ አሕመድና ዑመር ዘይነባ ከድጃ ኢማንና ራኅመት ሰይድ የፈረጃ አንይና ዑስማን አወልና ራርሳ አንዋርና ቢላል ሲራጅና ንሳ የሱፍና ዘምዘም መስዑድና እንጥያ ቀርምሶና ኑሩ ባርያማ ያህያ

እትና ሶፊያ ሶፊያና ሀያት ከረምና ቡራቅ ተዘርዝሮ የማያልቅ ምርጥ ስሞች ያሉኝ ሽእስ ትዋዞችን ሐጅና ደራሳ ምክር የሚሰማ ውለታ ማረሳ ከሰው ጋር የምኖር ደግነት ያደለኝ ኩሩ ኢትዮጵያዊ ወላሂ ሙስሊም ነኝ።